ጭራሽ ለሶሲ ተደርበ ከሀይሚን ማስደብደብ ጀመር። የምትበልጥበት ሀይሚ ነበረች፣ አንተ ግን ዛሬ ላይ ሶሲ ትክክልናት። ሶሲን ስሚያት ለምትጠይቅሽ ነገር አዳምጫት አትጭይባት። ጠበቃ የቆም ክለት የምትመስለው ማለት ነው። ብሩክ ሀይሚን የምታስደፍሮ ሲጀመር አንተ ነክ ለሷ አንተ መጀመሪያ እንኳን እንደዛ ብላ ለምን ምክንያት ዳኒ ጋ እንደተገኘች እንኳን ምክንያቱን እንኳን አልጠየካትም ማለት ነው። ሲጀመር ቤተሰብ እኔ ራሱ ብያቸዋለሁ፣ ለምን እዛ ቦታ እንደተገኘች ተናግሬያለሁ። ሌላ ነገር ምንም ነገር የላቸውም። ስለ ብሩክ ልትጠይቀው፣ ስለ ብሩክ ልትለምነው ነው እዛ ቦታ የተገኘችው እንጂ ሀይሚ ከ ዳኒ ጋር ምንም አይነት ነገር የላት። ግን አንተ እኔ እውነቷን ነው ልታዳምጣት ካልፈለግ እንዴት ትሰማለህ? የምትፈልገውን ነገር ነው የምሰማው። የምትፈልገውን ነገር ነው መርጠክ የምትሰማው ማለት ነው። ብሩክ ሲቀትል ዛሬ ብለህ ብለህ ሶሲን ጠርተካት አስደበደብካት። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን። ሰላም ልበላችሁ እየኮን የኔ ውዶች ማለት ነው ያው እናፍቃቸኋለሁ አደለ? የኔ ማሮች፣ የኔ ምርጦች ማለት ነው የኔ ፍቅሮች፣ የኔ ወለላዎች፣ የኔ ማሮች ማለት ነው። እና ግን ዛሬ ማለት ነው ሶሲና ብሩክ ግን አላናደዳቸቸው አላናደዳቻቸው ጨጓራዬን የተቃተሉ እኔ ዛሬ የሆነ ደስ የሚል ቪዲዮ ይለቃሉ፣ በቃ ሁለት መቶ ሺህም ስለገባች ምናምን ብዬ ነበረ። ያ ነገር ነበረ ያሰብኩት ማለት ጭራሽ ብሩክ ለሶሲ ጠበቃ ምንም ምንም እንትን ያለው ነገር የለም። በቃ ለእሷ ጠበቃ እንትን ለማለት ነው። በቃ አንደኛ ምንም ነገር ሊያዳምጣት አልቻለም ብሩክ። ማለት በቃ ጭቅጭቅጭቅጭቅ አንቺ እኛ ካረግ ነው በላይ አንቺ ምንድን ነው የሚለየው? እውነቷን ነው። ለእዚያውም ሀይሚ እኮ ሶፋሌ ነው የተገኘችው። እናንተ አላችሁ አይደለ እንደዚ በጡት ማያዣ መታ አለ ልብስ አልጋ ላይ የተገኛችሁት እውነት ቢባል ለዳኝነት እንኳን ይቅረ ቢባል የማን የሚያስጠላው ብሩኬ የእናንተ ነው እኮ በእርግጥ ሀይሚ ካሜራ የለም ካሜራ ደግሞ ልታናግረው ነው ሄደችው እሷ ስለ ለአንተ ጉዳይ ነው ልታናግር ሄደችው ወደ ቪዲዮ እንዲቀረጽ ምናምን አስባበት ምናምን ስላሉን እንጂ አስባበት ብትሄድ ኖሮ ካሜራ ይዛት ካሜራ ማኗን ይዛት ሄድ ነበር ሲጀመር ማለት ነው ግን ሰው አንዳንድ ጊዜ ሀይሚ ያለችውን ሰው የሚፈልገው ነው በቃ የሚፈልገውን ወደ አይምሮ፣ የሚያስገባው የሚፈልገውን። ስላችሁ ምን መሰላችሁ አንዳንድ ጊዜ እኛ አይምሮ መቀበል የምንፈልገውን ነገር ነው የምንቀበለው። መቀበል የምንፈልገውን ነገር ነው የምንቀበለው። ለምን እንደሆኑ ታውቃላችሁ? መርጠን ምንወስደውን ከፈለግን እኛ እንወስደዋለን። መቀበል ያለብንን እንቀበላለን፣ መቀበል ያለብንን አንቀበልም። ያ ነው ሶሲ ጋር የተረዳት ነገር። ሲቀጥል አንቺ ማንሽን ነው ሀይሚሽን ሀይሚ በጣም አከበርኩሽ ትዕግስቴ ልቃጥ ምናምን ብለሽ የምትመሸት እንደዛ የምትናገረት ማለት ነው። በል ከሆነ እኮ ሀይሚ ትብሳለች ከንቺ በላይ ማለት ነው። እልህ እልህ ከሆነ አንቺ ትብሻለች። ሲጀመር እናንተ አይደላችሁን ጥፋተኛ? ይሄ መሀላችሁ ያለው ወንድ ነው ጥፋተኛ እናንተን ቁጭ ብሎ የሚያደባድብ እንደ ሴት ተማም እንዲ እንዲ እሱ ኮስተር ቢኖረው ይሄ ሁሉ ነገር አልተፈጠረም ነበር። እንዲሆኑ እንዲሆኑ እንዲ ሆኖ እንዲ ሆኖ እሷን በተራ ይጠራል፣ አንቺን በተራ ይጠራል ማለት ነው እንዲ እንትን እንደ እንዳታወራ ነፃነቷን እየነፈካት ጂጂ ሪስፔክት እያረካትም እንዴት ነው የምታወራው? እንዴት ነው እንትን የምትለው እንዴ? በመጀመሪያ የሰው ልጅ ሰውን ለማናገር ራሱ መረጋጋት ያስፈልጋል ማዳመጥ የሚባል ነገር ያስፈልጋል ሶሲ አሁን እንዴት ነው ሀይሜ ልታዳምጥ የምችለው እንዴት ነው ልትረዳት የምችለው በዚህ ሁኔታማ ይጋደላሉ መደባደብን የቀራቸው እኮ በቃ ሊደባደቡ ማለት ነው ይሄ ደግሞ ተገቢ አይደለም ብሩክ ዛሬ እውነት ያደረግከው ነገር አንተ ለሶሴ አግዛ ሀይሜን ማስደብደብ አልነበረብ ሲጀመር ሀይሜ እሷን እንዳትመታ ሶሲ መጀመሪያ ስትመታ ዝም ብለክ፣ ሀይሚ እሷን ስትመታ ለሀይሚ ጠበእንትን ለሀይሚ እንትን ማለት ለሶሲ ማገዝህ ነው የሚመስልብህ ማለት ነው። ሶሲ እንዳትመታብህ ማለት ነው። እንዴ በግልጽ ተነጋገሩ። ምንድን ነው ያለባችሁ ችግር ሶሲ እና ብሩክ? እንዴ ሀይሚ መጀመሪያ ላይ የመጀመሪያ ቪዲዮ ላይ ዛሬ የእውነት ሰምተከው ብሩክ የምትጸጸት በቪዲዮ ነው የሚሆኑ እርግጠኛ ነኝ ማለት ለምን እንደዚህ ለአንተ እኔ ያህል የምታስብልህ ነገር አያህልን እንድትታሰርን አልፈልግም። ጊዜህን እንኳን ጊዜውንና ምኑን ዕድሜውን በእስር ቤት እንዲያባክን አልፈልግም። እኔ ለዛ ነው የተገኘሁት። ብዙ ሰው እኔ ወረደብኝ ያለ ስሜ ስም ሰጡኝ። ለምንድን ነው እንደዚህ የሚሆነው ብላ እንትን አለች። ይሄ ሄደችልክ ግን ሄዳ አንተ ግን የሰጠሃል ዛሬ የጠረካት መጣ ልታስደበደባን የመጣችው ማለት ነው። እስቲ ብታዳምጣት አሁን ትናንት እንኳን ጥለሃት ባት ኖሮ ዛሬ ይሄን ነገር አልተፈጠረም ነበር። ዛሬም ጭቅጭቅ አይፈጠርም ነበር ማለት ነው። እኔ እናንቺ ሁሉ ጊዜ በጭቅጭቅ እንዴ? መጀመሪያ አንተ ጭቅጭቁን ካላቆምክ እንዴት ነው እሷ ጭቅጭቅ የምታቆመው? ከስር ከስር እየመዘዛችሁ እየመዘዛችሁ እየመዛችሁ እያመጣችሁ እንዴ፣ ብለህ ብለህ ዛሬ በሴት አስደበደብካት፣ ነገ ደግሞ በማን ልታስደበድባን ነው? ብሩክ የእውነት ፌራ አይደለም ያደረግከው። እውነት ብለ ሀይሚ ዛሬ በጣም አሳዘናኛለች። ማለት ለምን አንተ ሀይሚ እንዳትመታት ሶሲን ሲል ትከላከልላታለህ? ለምን እንዴ ለምንድን ነው ሀይሚ የምትመታው? እንዴት እንዴት እንደምታረጋት ውሻ እንኳን ማለት ነው። እንዴ ሲጀመር በእንደዚህ አይነት ሁኔታ ራሱ ለምን መጣችው? ማናገር እንትን ካለባት ለምንድነው ልደበደባን የመጣችው? ይቅርታ ለማለት ነው የመጣችው ሶሲ። ዛሬ ችግሯ ምንድን ነው? እንደ አግቢው ስትፈልጊ አረሱን ኮር ጉቶ ማን ይፈልጋል? ለራስሽ ዛንቺ እንደምትችይው ቻዩ። እንዴ አይመጠናትም ሲጀመር። እንዴት እንዴት ነው የምትናገር? አግቢው ስትፈልጊ ገደልግቡ። ለንግግርሽ እንኳን ለከት የለሽም እንዴ ሲጀመር። አፍሲለካ ጭንቅላት ይታያል። ሌላ የሀገሬ ሰው ሲተርት ማለት ነው ማንነትሽን ያሳይሽ። ለቀልድም ቢሆን ለምንም ቢሆን ማለት ነው በዚህ ነው ያለክ ግን፣ ሃይሚን እንድትናገርያትም እንትንም እንድትያትም አንፈልግ ሲጀመር አንቺ አይደለም ንት ያል ብሩክን የልብ ልብ ሰቶች ይህ እንደዚህ እንድትናገር ያደረገው ማለት ነው። ለምን እሱ ነው እንጂ ወንድ ብትኝ ኖር ብቻዋን መተሽ አታናግሪያትም ነበር። ታደበለልሽ ነበር፣ ዊግሽን ነበር የምታወልቅብሽ እንዴ ተው እስቲ ተው እስቲ ሀይሚ ስርዓት ያዩ ስቲ ምናምን እንዴ አውቆ ሮዛ ሀይሚ እንትን ሶስና እንዳትመታ ሀይሚን ይይዛታል። ልጇን ወደ ሀይሚ እንትን ይላል ማለት ነው። እውነቷን ያለችው እኔ መጀመሪያ ሰማንታ ለምን ለእኔ ጋር አልቆምክም? እኔ መታካለሁ ምናምን አለችው። አንዳንድ ጊዜ ግን ብሩክ የእውነት ፌር አይደለም የምታደርገው ነገር ማለት ነው። ግን እውነት ነው ያለችው አንቺ ካደረግሽኝ አንጻር እኔ ካደረግኩሽ አንጻር እኮ ያንቺ ይብሳል አለች። ምንድነው? የዛም ይብሰው የማን ነው አልጋ ላይ የተገኘ ነው ሶፋ ላይ የተገኘ ነው እንኳን ለተመልካች ቅርብ ቅርብ እንዴ አረግ። አንዳንድ ጊዜ እኛ እንኳን እንፈርዳለን ማለት ነው። የእውነት የሚባል አሳዛኝ ፕራንክ እንኳን ሰራክ ቢባል በጣም ቅስሜ የሚሰብር አንተ ነው። ምንድን ነው ሀይሚ ጋር ካሜራ የለም፣ ሀይሚ ካሜራ ስላላደረገችበት ነው። ዛሴት ምንም የሚለየው ነገር የለም። ዘሴም ነው አንድ ነው ማለት ነው። ምንድን ነበረ ሀያውን ፈርቶ ዳጉላውን ላፈራ ሊያገሪ ሰው የራስህን ደብቀ የእሷን በጣም አግሬሲቭ ማድረግ ተገቢ አይደለም። የእውነትን መንገር ማለት ነው ብሩክ፣ ሺዝ ኖት ፌር ይላል ፈረንጆ ማለት ነው። ለምን አንተ የእሷን የራስህን ነው የደበቀው? ሀይሚ ግን ብቻዋን የጸጉር ሽንጅ ሽ ላይ ምናምን እያደረገ ሲጀምር ጸጉሯ ቁጥርጥር ዊግ ነው የተሰራችው። ምንም የተመነቃቀረ ነገር የለም። ምንም ያየነው ነገር የለም። ሁለቱ ቁጭ ብሎ ነው ሶፋ ያየ ነው። ምንም የተ